እኔን የምትመለከቱትን የቡላ ገንፎ ነው፣ አብረን እንስራ። ሰላም ውድ የይቱ ቤተሰቦች፣ እንደምናላችሁ በያላችሁበት ሰላማችሁ ብዝት በልልኝ። ዛሬ የምትመለከቱትን ቡላ የቡላ ገንፎ አብረን እንሰራለን። የማዳም ቅመሞችዬ፣ ብዙ ጊዜ የማዳም ቅመሞች ቅመሞች ስን የምትበሳጩ ልትኖሩ ትችላላችሁ። አትበሳጩ። እየኖርኩበት ያለሁት ሕይወት ስለሆነ ነው ውድ ቤተሰቦቼ። እንግዲህ ሴትዮ እኔ ካለሁበት ከተማ ራቅ ያለ ከተማ ሄደ ነበረና የቡላ ዱቄት ይዛልኝ መጣች። የኢትዮጵያ እህል ነው፣ የኢትዮጵያ ምግብ ነው ብላኝ ማለት ነው። እንግዲህ እንደምትመለከቱት የቡላ ገንፎ ለማዘጋጀት እኔ ጋር ያለኝ ሁለት የሻይ ብርጭቆ ውሃ ጨመርኩትኝ። የሚበቃችሁትን ያህል መጨመር ትችላላችሁ። እንዲሁም የቡላ ዱቄት ጨመረ ይበጠብጣለው ማለት ነው። አንዳንድ ጊዜ ሁሌም ባይሆን ሲገጥማት ይሁን አስበም ይሁን አላቅም ሴትዬ እንደዚህ ወጣ ስትል ይዛለኝ ትመጣለች። እውነት እግዚአብሔር እድሜና ጤና ስጣት። እንግዲህ ይህንን መልካምነቷን አይወሰድባት ነው የምለው ውዶችዬ። እንግዲህ ይህንን የቡላ ገንፎ ሳሰብ እኔ ትዝ የሚለኝ የእናቴ እጅ ነው። ምክንያቱም እንደ ልባችን የፈለግነው ነገሮችን ለማግኘት ብዙ የሚመቻቸው ወይም የምታገኙት የማታገኙት ልጆች ስለምትኖሩ እኔም እንደዛ ነኝ። ያው አቅራቢያ የለም የኢትዮጵያ ሱቅም ሆነ የኢትዮጵያ ምግብ የሚሸጥበት። ስለዚህ ይህን ያህል አልጓጓም ማለት ነው። እዚህ ጋር እንደምትመለከቱት በውሃ ከበጠበጥኩትኝ በኋላ በድስት ውስጥ የሚበቀኝን ያህል ወተት ፍሬሽ ሚልክ ወይም ፍሬሽ ወተት ጨመሬ አፈላለውኝ ማለት ነው። ከዛ ትንሽዬ ጨው ጨመርኩትኝ። ትንሽዬ ጨው ጨመሬ ከፈለ በኋላ የበጠበጥኩትን ቡላ ጨመሬ እንዳይጓጉልብኝ በደንብ እንትንላለሁ አማስላለሁኝ ማለት ነው። በዚህ ሊጓጉልብኝ ስለሚችል በእንቁላል መምቻ አማስላለሁኝ ማለት ነው። ትንሽ ወፈሪ ካለ በኋላ በማማሰያ አማስላለሁኝ። በእንቁላል መምቻ ነው የሚሻለው። ትንሽ ወፈር እስኪል ድረስ ማለት ነው። ቡላ እንደሚታቁት እጃችሁን ካሳረፋችሁ የማጓጓል ባህሪ አለውና፣ እንግዲህ እንደምትመለከቱት እንግዲህ በእንቁላል መምቻ እንዳይጓጉልብኝ ይኸው አጥምት ይመስላል። ምንም የጓጓለ ነገር የለም። ውድ ቤተሰቦቼ አቅራቢያ ካላችሁ እንዲሁም ደግሞ ቲክቶክ የምትጠቀሙ ካላችሁ በእውነት አንዳንዴ አዛችሁ የቤት ውስጥ እንደዚህ ብትበሉ በጣም አሪፍ ነው። ላለሁኝ እሳት ላይ እያቆያችሁ ስትሄዱ በራሱ ጊዜ ነው እንግዲህ የሚወፍረው። ይሄው በትልቁ ማማሲያ ያገባውበት እየወፈረልኝ ደግሞ ሲቀዘቅዝ ያው ፍርፍር ነው የምለው ታውቃላችሁ። የማታውቁትም ካላችሁ የቡላ ገንፎ ሲቀዘቅዝ አንደኛ ይወፍራል፣ ሁለተኛ ደግሞ ፍርፍር ነው ምለው እናንተ ቅቤ ጨምራቸው እንትን ስታደርጉ ካላስተካከላችሁ በስተቀር እንግዲህ እንደምትመለከቱት በሳህን ውስጥ ገለበጥኩትኝ። ያያችሁትን የመስዬ ቅቤ ወይኔ፣ እንደ እኔ የመስን ቅቤ የወደደ ሰው አለ? በእውነት ያልቀመሳችሁት ቅመሱ። እኔ ምንም አላቅም። አንድ ቀን በቲክቶክ ላይ አገኘኋት፣ ከዛ በኋላ ጠለብኩትኝ። ዋው የእናት እጅ በሉት በእውነት የሆነ በቤት የተዘጋጀ ነገር ነው ሽታው ራሱ እዚህ ጋ ሚጥሚጣ ስላልነበረኝ በርበሬ ነው የጨመርኩትኝ ዋው ዋው ዋው ዋው በእውነት ዛሬ ቀኔን ፈታ ብዬ ነው የዋልኩትኝ አንዳንዴ ከራሳችሁ ሰዓት ከስራችሁ ሰዓት ቀነስ የሚገኘውን ቤት ውስጥ ያለ ነገሮች ለራሳችሁ ብትጠቀሙ አሪፍ ነው። ላለው የማዳም ቅመሞች ዬ አንዴ ከወደቅን አንዴ ከተሰበርን የሚያነሳን ሰው የለም እና ራሳችሁን አትጣሉ። በዚህ አጋጣሚ ሄዳለሁ ያገኛችሁትን ነገር በሚመቻችሁ መልክ አድርጋችሁ ብትሰሩና ብትበሉ አሪፍ ነው ላለኝ። እንግዲህ የምትመለከቱት እኔ እንደዚህ አድርጌ የሰራውት ሲያምር፣ የቅቤ ሽታ ቤቱን ልቅልቅ ነው ያደረጉ። በእውነት ይህንን ከሰራውትኝ በኋላ ቡኩር ነው ማክባ ውስጥ አድርጌ በሩን ዘግቼ የወጣውትኝ፣ ምክንያቱም ሴትዮ ከተነሰች የሽታ ያለ ነገሮችን ብዙም ናል አትወድም። እዚህ ጋር ነስካፌ እኔ እንጃና ጌቲ ሞቻለሽ አለሽ ብባል ነስካፌ የሚቶበት ምንም ምክንያት የለም እና በጣም ነው የምወደው። ምክንያቱም ያነቀኛል። ጠዋት ነስካፌ ካልጠጠው የሆነ እንቅልፍ እንቅልፍ ይለኛል፣ ድብር ይለኛል፣ ስራ ራሱ አይሰራልኝም። ይሄን ነስካፌ እንኳ ነው ባጣ ማለት ነው። የነስካፌ ፓውደር ጥቁሩን ማለት ነው። ቡናውን ብቻ በጥብጭ ነው የሚጠጣውና እኔ እንጂ የነስካፌ ሱስ ምን እንደማደርገው ራሱ ግራ ይገበኛል ማለት ነው። እንደምትመለከቱት መብላት ጀምሬያለሁ። እባካችሁ ካላችሁ ስሩ፣ ከሌላችሁም ጣል ቡና ብሉ እላችኋለሁ። ውድ ቤተሰቦቼ እንግዲህ ቪዲዮውን ጨርሳችሁ እዩት። ሀሳብ አስተያየታችሁን ኮሜንት ማስቀመጫ ሰር አስቀምጡልኝ፣ አበረታቱኝ እባካችሁ። እዚህ ጋር የሚጎዳችሁ ነገር ምንም የሚለቀቅ ነገር የለም። የሚጠቅማችሁ የምረባችሁ ትምህርት የሚሆናችሁ አስተማሪ የሚሆናችሁ ነገሮች ነው። እኔ የምፖስተው የሚያስጠላው የሆነ በቃ እኔን የማይወክለኝን ነገር ለመልቀቁ እንኳን ለእኔ ጊዜም ሰአትም የለኝም። አስተዳደግም ይህንን አይፈቅድም። ውድ ቤተሰቦች፣ ይህንን ተመልክታችሁ እንግዲህ አበረታቱኝ ይላችኋሉ። በሌላ ቪዲዮ እስከምንገናኝ ሰላማ እግዚአብሔር ከእናንተ ጋር ይሁን። አትለዩኝ ይላችኋለሁ። ባይ ባይ ባይ ባይ። ይህንን አክል በልች አቃተኝ። ሰላም ሁኑልኝ።